ሰላም፣ ሰላም እንደት ናችሁ? ወዴ ቤት ቤተሰቦቼ፣ እኔ ናችሁ እልዶቼ፣ ማረቼ፣ ፍቅሮቼ ብላለች ሀቢባ ደህና ናቸው። እኔ እግዚአብሔር ይመስገን አለው እላችሁ። እስኪ አንድ ነገር ልሞክር ፈልጌ ዛሬ ማለት ነው። ይሄ ነገር የልጆቹ ነው፣ ልጆቹ የሚጫወቱበት ነው። የሚጫወቱበት ሳይሆን ስዕል ምናምን የሚለማመዱበት ነው። ይኸኛው ማግኔት ነው። እስኪ ቢቶ ነገር ነው፣ ግን ማግኔት ነው። እዚህ ጋር ብረቶች አሉ ውስጥ በዚህ ማግኘት እነሱን በመውጣት ስዕል መስራት ነው ማለት ነው። እስኪ እኛ ጎጆ ቤት ስላስታወሰኝ እስኪ ጎጆ ቤቷን ልሳል አልሳል፣ አብረንሳል ጎጆ ቤቷን እስኪ ጎጆ ቤቷን እንግዲህ እንደምንጀምረው ከዚህ ጀምራሉ። እሺ ከዚህ ጀምሬ እንደዚህ ወደ ላይ ሄዳለው ማለት ነው። እንደዚህ እንደዚህ እንደዚህ እንደዚህ ከዚህ ደግሞ በዚህ ወለቅ ወደታች ወርዳለው ማለት ነው። ገዛ ይሄንን መግጠም ነው ከዚህ ጋር ብቻ ደስ ይለኛል። እንደዚህ አይነት ነገር የሚገጣጠሙ ምናምን የልጆቹ ሊጎ ምናምን መገጣጠም በጣም ደስ የሚለኝ አላውቅም። ለምንድን ሆነ በቃ እንደዚህ መጎድጎድ ምናምን ደስ ይለኛል። እንዴት እንደሆነ አላውቅም ግን ይመችኛል። አላውቅም ህፃን ህፃን መሆን ደስ ይላል እኮ እግዚአብሔርም እኔ ህፃን መሆን እንዴት ደስ እንደሚል። ግን ያ ልጅነት አይመለስ። ያው እነዚህ እንደዚህ በመገጣጣ ማለት ነው እዛ ጎጆ ቤቷን ለመስራት እየሞከርኩ ነው ማለት ነው። ግን እችኛዋ ቀላል ነች ብዙ ከባድ አይደለችም። ጎጆ ቤቷን ቆርቆሮ ቤቱን ደግሞ አብረን እንሰራለን ማለት ነው። እንደዚህ ሞላዋለሁ። እንደዚህ እስኪ ቤቱን ጎጆ ቤትን አላስመሰልኩት። የትኛው ጎጆ ቤት ማለት ነው አትመሳሰልም። መሳሰለለች ይመስለኛል። እዚህ ጋር ወይ አጣምም ያለው እዚህ ጋር ይመስለኛል። ይሄን ከዚህ ጨምሬ ከዚህ ቀንስና እዚህ ጋር ጨምራለሁ ማለት ነው። እንደዚህ ልክ ይመስለኛል። አሁን አሁን እንደዚህ ልክ ነው። ከዚህችና ችናች ቆንጆ ናቸው ማለት ነው። እ የምር ግን እንደዚህ መፈላሰብ ደስ ይላል፣ የምር ያው ልጆች ትምህርት ቤት ስለሆኑ ህፃናም ስለተኛችልኝ፣ እንደዚህ ልፈላሰፍበት ብዬ ነው እንጂ ያው ብዙ ሰዓትም የለኝም። እና አብደች የጎጆ ቤቴ ቤት እንደታያችሁት ቆንጆ ነው። የወደፊት ዲዛይነር ብሆን ትላለች የጎጆ ቤት ዲዛይነር። እሺ፣ አሁን ደግሞ ይህንን እንደዚህ በማጥፋት ወደ ቆርቆሮ ይሄዳለን ማለት ነው። በቃ ቀዳና ነው። ከባድ አይደለም። አጣፋ አለው ማለት ነው። እሺ አሁን ደሞ ቆርቆሮ ቤቱን ነው የምንሰራው። ቆርቆሮ ቤቱን ይሄንን ማለት ነው። ይሄ በቃ የወደፊት ቤት ይሄ ነው። በቃ የምንሰራው ቤት ይሄ ነው የሚያሰራው። ይሄን የሚመስል ቤት ተመስራት አስዳለ ማለት ነው። ድብ ቤተሰቦችን በመጀመሪያ ከዚህ ጀምረን እንደዚህ እናደርጋለን። ከዛስ እንዴት ነው የምናደርገው? አንድ ሁለት ሶስት አራት አራት ወደ ላይ ሄደን እንደዚህ እንቀጥመዋለን። አራት ወደ ላይ ሄጅ ከዚህ ጋር አራት ገጠምኩት፣ ከዚህም እንደዛ ማለት ነው። አንድ ለሶስት አራት ከዚህ ጋር እዚህ መሀል ላይ እንደዚህ አድርጌ እከፍለዋለሁ። እዚህ ጋር ከላይ ደግሞ የጭስ ማውጫውን እጭናዋን እንስላለሁ ማለት ነው። አንድ ለሶስት ይች እንደዚህ ሳልኩኝ እዛ ከታች ቤቱ ነው የሚቀኝ። ቤቱም ደግሞ እንዴት ነው መሰራው? አንድ ሁለት ሶስት አራት ከዚህ ጀምሬ እንደዚህ አድርጌ እንደዚህ በዚህም አንድ ሁለት ሶስት አራት ይች በማድረግ ግጥመዋለሁ ማለት ነው። ከዛ ይሄኛው ዘሩ ነው ዘሩ እዚጋ ይገባል ማለት ነው። ከዛ እዚጋ መስኮት ይገጠማል። እዚጋም ሌላ መስኮት አለ። እንዴት አያችሁት፣ ቤት አያምርም? የወደፊት ቤት አያምርም እስኪ ይሄን ነ ይሄ እንግዲህ የወደፊት ቤት ነው ማለት ነው ጎጆ ቤቷም። ጎጆ ቤቷ ይሄ ከሁለት አንዱ ይህን ይመስላል። እና በዚህ እየተፈላሰብኩ ነው ላችዋል። ብዙ አይነት ስዕሎች አሉ ተቀዶ ነው እንጂ በዚህ በዚጋ አሉ ብዙ አይነት ስዕሎች ስለተቀደደ ነው እንጂ እና ውድ ቤተሰቦች ይህን ይመስላል የዛሬ ቆይታ። አመሰግናለሁ ስለተከታተላችሁ ወ ላይክ ሼር ሰብስክራይብ አድርጉልኝ።